ወደዚያው ወደዚያው ቪዲዮ ልቅረጥ። ትንሽ እዚህ እንትን የለም ድምጽ የለም። እላይ እኮ እንትን በጣም አስቸገሩኝ ቤተሰብ። እነዚህ መጥበሻዎች ማለት ነው በጣም ያማምራሉ። እንትን በተለይ የእንቁላል ስልስና ምሳልሳዎች ለመስራት እንዴት ልስልስ ያሉ ናቸው ማለት እንትን፣ አይደለም እዚህ ጋር እንትን ስታደርጉት አይቶት ይሄ እንትን ይላል። ልስልስ ያለ ነው። ይሄኛው ግን አይረባም ይሄኛው ይሄኛው ይይዛል። የነ ኖርማል ድስት ነው። ይሄ ግን በጣም ምርጥ ነው። ይሄኛው አይዝም ረብታቻ እናንተ ግን እኛ ብቻ ነው ስናጥብ መጠንቀቂ ያለብን። እነዚህም እንደዚያው እንደዚያው ነው። አይቹት ይሄ ራሱ በጣም ምርጥ ነው። ራሱ እንደዚህ ምርጥ ነው ማለት ነው። እነዚህ እነዚህ መጥበሻዎች በጣም አሪፍ ናቸው። እዚህ ጋ አሪፍ አሪፍ እቃዎች አሉ። ይገርማል። አይገርምም? አይገርምም? መጣድ የሀገራችን መጣድ ምጣድ እንደዚህ መጋገሪያ እኮ ብዙ መጋገሪያዎች ማለት ነው። የሚያመምር መጥበሻል ምጣድ አለላችኋለሁ ይሄን ይመስላል። ይገራሶ ምጣድ ነው ይንተን የሚባልበት ማለት ነው። እዚህ ጋር ደግሞ ብረት ምጣድ እነዚህ ምጣዶች። እዚህ ጋር ደግሞ ጭልፋ፣ የመጥበሻ ጭልፋዎች ግሪኖች አሉ። በነገራችን ላይ እነዚህ ግሪኖች አሪፍ ናቸው። እነዚህ ግሪን ማለት ቀለል ያሉ ናቸው። በቃ በቀላል ነገር የምትጠቀሙባቸው ፎሮን የምታስገቡባቸው፣ በተለይ ለፎሮ እነዚህ የፎሮን ናቸው። የፎሮን ነው በጣም ምርጥ ነው። እነዚህ ግን ድስቶች ናቸው። በጣም ይሄ ይሻል ነው። በጣም ከባድ ነው። ራሱ አንዱ አንዱ መሽ ለመያዝ ራሱ በጣም ይከብዳል። ጠንካራ ነው። የሚያማምሩ እቃዎች አሉ። እዚህ ደግሞ እንደዚህ ያሉ ድስቶች ዋው! ይሄ ግን አይባል። ይሄ ይሄ ዝም ብሎ ለጌጥ ነው እንጂ ለመስሪያ ይይዛ። ታውቃላችሁ ማለት ስናማስ እንትን ስንልበት ይይዛ። እነዚህ ደግሞ ድስቶች ግን ብዙም እንትን ናቸው። ያምራ ያምራል፣ ትላላችሁ። የቤት እቃ እኔ ግን ሱቁ ስሄድ እቃ የቤት እቃ የቤት እቃ በመድኃኒዓለም እነዚህ ማንከሽከሻዎች ሰዎች ሆነው ወይም ደግሞ የእንቁላል ቁጭ ቁጭ ማስሪያዎች፣ እንቁላል ቁጭ ቁጭ በጣም ትንሽዬ ሳህና ሳህን አይመስል ናቸው። ነት በጣም ያመመረ እነዚህ ደግሞ ግሬት ምናምን ምናምን ግሬተር ግሬተር ግሬተር እንቆራረጫዎች አሉ ማለት ነው ቤተሰብ እዚህ በደንብ እነዚህ ገ ጌጥ ያለው ራሱ ነው የቻለ። ይሄኛው ደግሞ የስቴክ መጋገር የስቴክ መስሪያ ማለት ነው። እነዚህ ደግሞ የስቴኮች አየች

ታያቸው ሳህን ይሄን ይመስላል። ያምራል። ጨቆ እነዚህ ደግሞ እንደዚህ እንትን ያሉ ጓደኞቼ ተገኙ። ተጠፋፍተን ነበር። እዚህ ጋር ደግሞ ይሄን ይመስላል። ይሄላችሁ ይሄን ከፍቻለሁ። ከፈተን ልትሉ ነው ወይ? ይሄን የምቀርጹት እያለችን ነው ጓደኛችን ቀረገዝ። ይሄን እንደዚህ ለመግዛት ነው፣ ለመግዛት ይሄ ትሪ ከእነ ሳህን ነው። የምር በጣም የሚያምረው። እነዚህ ደግሞ የወጥ ማቅረቢያዎች ወይ የሾርባ የሾርባ ናቸው። እነዚህ ደግሞ በየአይነት የሚቀርቡባቸው ነው። ተና ከዳ ናቸው ማለት ነው። እዚህ ጋር ደግሞ ትሪ ትሪ ትጠላላችሁ። ትሪው ተና ሰርቪሱ ማለት ነው። በተለይ እዚህ ይህ በስማ ኢትዮጵያ ቢሆን ለእንትን ለሆቴሎች ምናምን ወርቃማ ወርቃማ ማይጋድ አያምርም። ሰርቪሱ ከነ እንትነ ያምራል አሁን ለማግዛት ቢሆን ጥሩ ነው ችግሩ የመጣው ስለ መጎምጀት ነው ያምራል ያምራል እዚህ ማለት ነው በዚህህን ይመስላል ወዬ እንሄዳለን። መሸ መሸ መሸ መሸ እነዚህን ግዣ ማሪ፣ ቅድም ለእንጀራ ልጋግርበት እያልሽ ነበር ታውሹ። ከእዚህ ጋ ደሞ የቡና ማፍ ለቡና ማፍሊያ ሰ የቡና ማፍ ከዚህ ጋ ደሞ ሞቶች አሉ።

የሸቃሌጥ መጨረሻ ላይ ማዝጃችን ጋገባል። እዚህ ጋር ስፌት የኢትዮጵያ ስፌት፣ እኔ ላሳይሽ የኢትዮጵያ አገልግል አረ፣ መስተስና አውሪ አውሪ ነይ ቀጤ ቀጤ ጀምረሽማ ዎሽ ማላ አትቆረጪ። ዋው፣ ያምራል። የውሃ ማቅረቢያዎች እኔ አሁን ትዳር ሊይዝ ነው። ጎጆ መውጫ እንግዲህ ከዚህ ነው የምፈልገው፣ የትም አልፈልግም። ሰምታቸው ችግር ሰው ይሆን ከዚህ ነው እቃው ነው ከዚህ የምፈልገው። እነዚህ በነገራችን የጣማ ማጨሻዎች ናቸው። አይመምሩም፣ ያምራሉ። በእንጨትም በብረታብረቶችም አሉ ማለት ነው። የጣማ ማጨሻዎች ማለት ነው። እና ጋይስ ይሄን ይመስላል። ጨርሰናል። ይመስላል ይመስላል። መስተፍ ፍሬና ፍሬን ነው። በጣም ያምራል። በጣም በተለያየ ሁሉ ነገር መጣ ጀነስ እነዚህ ደግሞ በጣም ትላልቆች ደግሞ አሉ። ፍሬም አለሽ ጋ ደግሞ በእንጨት የተሰሩ አሉ። እነዚህ ደግሞ የእንትኖች ናቸው። ለሙስሊሞች ደግሞ በዚህ ስታይል አለ። ይሄን ይመስላሉ። የሶፍት ማስቀመጫ ተፈልጋችሁ? የሶፍት ማስቀመጫ መስታወት ተፈለጋችሁ መስታወት ኧረ ወይኔ ክሪስማስ በለው በለው በለው በለው የማይገመጥ ነው ክሪስማስ ገና ሁለት ወር አይደል የቀረው ክሪስማስ ተጀመረ ማለት ነው